ባልና ሚስቶች ነበሩ። ተጋቡና ከዛ በሰርጋቸው ቀን ባልየው በመኪና ይጋጭና ሰውነቱ ፓራላይዝድ ይሆናል። ከዛ በኋላ ሚስቱ በቃ ትቼው አልሄድም ብላ እያስታመመችው ትኖራለች። ቤተሰቦቹ በጣም ያሰቃዩአት ነበረ። በተለይ እናቱ በጣም ትጎዳት ነበረ፣ ትሰልባት ነበረ ወዘተ ያንን ሁሉ ለሱ ብላች ይችላ በጣም ታግሰው ታስታምመው ጀመር። ከዛ በኋላ ከዕለታት አንድ ቀን አንቺ ግን ለምንድነው እንደዚህ ታግሰሽ የምታስታምመኝ? መሄድ እኮ ትቼ ነበረ ምናምን ሲላት አላህ ሱብሐነሁ ወተዓላ ኸይር አለው እና አብሽር ይሻልሃል እያለች እያስታመመችው ኖረች ማለት ነው። ከዛ በኋላ አብሽር ይሻልሃል ስትለው አይ ይሄ ተመኒ ዝም ብሎ ተመኒ የሆነ ነገር ነው ዝም ብሎ ምኞት ነው እንጂ እኔ ይሻለኝም ሴላትኝ። አይ ይሻልሃል፣ በአላህ ላይ ተስፋ አትቁረጥ እያለች እያጽናናቸው፣ ቁርአን እየቀራችለት በቃ አላ ስብን ታላን ፈርታ እሱን እያስታመመች መኖር ጀመረች ማለት ነው። ከዛ አላ ስብን ታላ ፈቀደና ባልየው ይሻላል እሷ ሁልጊዜ ዱዓ ታደርግለት ነበረ፣ እንዲሻለው ሁሉንም ነገር ሞክራ ነበር። እና አላህ ስብሓን ታላ ብሎ ደግሞ ተሻለው ማለት ነው። ከዛ በኋላ ሲሻለው በጣም ደስ አለት። ለአንኖ እሷ በሰርጋቸው ቀን ስለሆነ እሱ ፓራላይዝ ሆነው በቃ ሻህር አልአሰል ሄዳለሁኝ ወይ ማለትም በቃ ጫጉላ ሽርሽር እንደሚባለ ማለት ነው ሄዳለሁኝ በጣም ብላ አስባ በቃ እንደዛ እየተዘጋጀች እያለ ባሏ በጣም ተቀየረ። መሳደብ ጀመረ። እሷ መቆጣት ጀመረ። በጣም ነው የምታስጠሊ አላት። ማርጅተሻም በዛ ላይ፣ ስለዚህ አታስፈልገ። አስራ አምስት አመት ነው እንደዛ አይኖሮች ማለት ነው። ለአስራ አምስት አመት ታግሰው ራሷን ረስታ ነበረ ማለትም እሷ እራሷን አትንከባከበም ነበረ ማለት ወደ ራሱ ወሱን ስለሆነ ለሱ ብላ ደፋ ቀና ስትል ስለነበረ ቤቱንም ሁሉን ነገር እሷ ስለነበረች ነበርች። ከዛ በኋላ አስራ አምስት አመት ስትቆይ ይሆነም ወደ ማርጀት ራስን ካልተንከባከበችን በጣም ተጎዱታ ነበረና እሷ ያየው የአማንነቷን ነበር እና ምንድን ያለው በቃ ታስጠያለሽ አንቺ አታስፈልጊ ምናምን ብሎ መጥፎ ንግግር ሲናገራትኝ። ከዛ በኋላ ቤተሰቦች ምን አደረጉ? ሌላ ሴት ያጭላታል ማለት ነው። ሌላ ሴት ሲያጭላት እስቲካራ ሰገደች፣ አላህ ስብሐ ወተዓላ ለመነች። ከዛ በኋላ መፋታቱ የተሻለ ሆኖ ተመለከተችው ማለት ነው። እንደዚህ አድርገለት እንደዚህ ካለ በቃ መለያየታችን ለኛ ኸይር ከሆነ ይሻላል፣ በቃ ኸይሩ የተሻለ ነው ብላ ሙርታህ ስትሆን መፋታቱ የተሻለ መስሎ ሲታያት ተፋታች ማለት ነው። ከዛ በኋላ ሲለያዩ በጣም አዘነች በጣም በጣም ያኔ አዘነች ባሳለፈችው ነገር ምናምን እና ጎረቤቶቿ ራሱ ያሳለፈችውን የከፈለችውን ዋጋ ምናምን ሳላሉ ሳላዩ በጣም አዘኑ። እሱም ሰውየውም አገባ ማለት ነው። ከዛ እሱ ወንድሟ የእሷ ወንድሟ ይዟት መጣ ወደ ቤቱ ማለት ነው። ወንድሟ ጋር ሄደች፣ ወንድሟ ጋር መኖር ጀመረች፣ ራሷን መጠበቅ ጀመረች። ከዛ በኋላ ስራ አገኘች፣ ስራዋን መስራት ጀመረች። ያጣ ነበረ ወይም ደግሞ ይሄ የልብስ ስፌት ማለት ነው። ተምራ እያስንትን እያለች እያለ እየሰፋች እየሰራች እያለ ሌላ ባል ይመጣላታል ማለት ነው። ያ ባል የተባለው አግብቶ አያውቅም ከዛ በፊት እንደገና ደግሞ በተጨማሪ በጣም ጎበዝ ነው፣ ጠንካራ ሰው ነው፣ በዲኑ ጎበዝ ነው። እንደዚህ አይነት ሰው ነው የመጣላት ማለት ነው። ነገር ግን ሐኪሞች ምን ብለውታል? መውለድ አይችልም ብለውት ነበረ ማለት ነው። ከዛ በኋላ መቶ ይጠይቃት እና ይሄ ሸራዊ እይታ ተያዩ ምናምን፣ ያኔ ሁላቸውም ሙርታ ሆኑ ተዋደዱ። ነገር ግን እሷ ምን አላቴ መውለድ አልችልም ብሎ ይነገራታል። ከዛ በኋላ እሰቤበትና ንገሪኝ መውለድ እንደማልችል ሀኪሞች ነግረኛል ስለ ስትለው የዓለማት ጌታ አላ ስብን ታላ ይሰጠና ችግር የለውም እና ተስማምቻለሁ ብላ ወደው ነገረችው ማለት ነው። ማለት በአላህ ያላት የቂን በጣም የሚገርም ነው። ከዛ በኋላ ተስማሙ። በጣም ተደሰተ እሱ ምንም ሳታስብ እሺ ማለቷ ደስ አለው። ከዛ በኋላ ይህን ተጋቡ ማለት ነው። እሺ ተባለ፣ ቤተሰብ ተስማማ፣ ምናምን ተጋቡ። መጨረሻ ላይ ምንድን ነው የሆነው? በጣም ተደስታ አብሮ እያኖሩ እያለ እሱ እንትን ይሄ መካ ዑምራና ሀጅ እንዳደርጉ ተዝገራ ቆርጦ ወይም ደግሞ ይሄ የአየር ትኬት ቆርጦ አምጥቶ ሰርፕራይዝ አደረጋት ማለት ነው። በጣም ደስ አለት። በቃ የህይወት ህልሟ ስለነበረ በጣም ደስ አለት እና አብረው ሄዱ። ከዛ በኋላ መካሄዱ ዱ ዱዓ ያደረጉ አላህ ለመኑ ልጅ እንዲሰጣቸው ተመርከው አላህ ስፋን ታላ ለመኑ ማለት ነው። ከዛ በኋላ ተመልሶ አዲስ እንደተወለደ ሆኖ ተመለሱ ወደ ቤታቸው። ከዛ አንድ ስድስት ወር ምናምን ከቆዩ በኋላ ያማት አንሷል ሲያማትኝ ወደ ሆስፒታል ሲሄዱ አረግዘሻል ተባለች ማለት ነው። ከዛ በኋላ ባልዩ በጣም እየጨፈረ የደስታ ስጅድ ወደቀ፣ ማለት በጣም ተደሰተ። አላ ስብን ታላ ናመሰገነ። ከዛም ደግሞ የማረገዝ ብቻ ሳይሆን ያረገዘችው ተውቃም ሁለት ልጆች ነው ያረገዘችው፣ ወይም መንታ ነው ያረገዘችው ማለት ነው እና በጣም ተደሰቱ ማለት ነው። አላ ስብሐነ ወተዓላ መንታ ልጆች ሰጥቶ አስደሰታቸው ከዛ በሰላም መኖር ጀመሩ እዚህ ላይ ምንድነው የምታዩት በቃ አንዳንድ ጊዜ በመከራ በችግር በተለያዩ ነገራቶች ስታልፉ ወይም ደሞ ያ መከራ ሲመጣባችሁ ምንም ማያልፍ ይመስላችኋል ተጭኖቹ ስታዩት ምናምን ምንም ማያልፍ ይመስላችኋል ግን አላህ ስብሐነ ወተዓላ فإن مع العسر يسرا ብሏል ከችግር ጋር ምቾት አለ إن مع العسر يسرا

ያ ራቢያ ነበረች፣ ደስተኛ ነበረች። አላህ የቀደረውልኝ ነገር ነው የሚሆነው። ወደ አምና ስነነበረ ህይወቷ እንደገና በስተመጨረሻ ያማረ የሰመረ የተስተካከለ ሆነላት ማለት ነው። እና አላህ ላይ ያለን እምነት የቂን የሚባለው ነገር ጠንካራ እንደሆን እንድንሆን ያደርገና እና አላህ ጠንካራ ያደርገን። እንደተማራችበት ተስፋ አደርጋለሁ። አላህ የሐፈዘኩት ርነት የድናችን ብቻ ሳይሆን የባህላችን መገለጫ እንደነበረ ድሮ አስታውሳለሁ። እና አሁን አሁን ላይ ግን አይናፋርነት እንደ ፋርነት እየተቆጠረበት ያለበት ሰዓት ይመስለኛል። ነገር ግን አይናፋርነት ምርጥ ባህሪ እና ሰዎችን በቃ በጣም የሚያሳምራቸው ነገር ቢኖር በተለይ ደግሞ ሴት ልጅን የሚያሳምራት ነገር ቢኖር እንደ አይናፋርነት አፋሪነት አላየሁም። አንዲት ልጅ አይናአፋር ስትሆን በጣም የተዋበች እና ያመረች ትሆናለች። እና ዲናችን ስለ አይናፋርነት ምን ይላል ከተባለ በመጀመሪያ አምላካችን አላህ ሱብሓነሁ ወተዓላ ሱረት አልቀሰስ ላይ ስለ ሙሳ ሚስት ወይም ደሞ ሙሳ ሚስት በኋላ ላይ የሙሳ ሚስት የሆነች ወይም ሙሳ ዐለይሂ ሰላም ሚስት የሆነችው ሴት እንዴት አድርጋ ነበረ ስታፍር የነበረው? አካሄዷ አነጋገሯ፣ ሁሉ ነገሯ በጣም ደስ የሚል ነበረ። እና አላህ ሱብሓነሁ ወተዓላ ፈጃአትሁ ኢሕዳሁማ ተምሺ ዐላ ስቲሕያእ ይላል። ያኔ አንዷ ከማፈር ጋር ሆና መጣች ይላል እና ኮነት አቢ ኣብይ የደወከ አባት ይጠራሃል ዚዜካ ጅረ ማሰቀይት ለና እያኖች አጅርህን ወይም ደሞ ያጠጣልን ዋጋ ሊከፍል ወይም ደሞ ዲሰጥህ አባቴ ይጠራሃን በማለት ነው ስትጠራው የነበረው እና እዛ አመጣጧ እስትህያ ነበር። ወይም ደግሞ አካሄደው በጣም አይናፋንነት የተሞላበት ነበር። አሁን ግን ቀጭቋ ቀጭቋ እያልን የምንሄድበት ሁኔታ ነው ያለው እና አላህ ስብሃነ ተዓላ ካዘነላ ሴት ውጭ ማለት ነው። እንደገና ደግሞ ከንግግሯ እራሱ የምታወራበት መንገድ በጣም እስትህያ ያለው ወይም ደግሞ አይናፋንነት የተሞላበት እንደሆነ ያስቀምጣሉ ማለት ነው እና የአላህ መልተኛ ዐለይሂ ሰላቱ በሰላም ምን ይላሉ? አልኢማን ኢማን እኮ ቢድዑ ስትሆን ሽዑበ ወደ ስልሳ ወይም ሰባ የሚደርስ እንትን አለው። ሽዑበ ለ ደግሞ ቅርንጫፎች አሉት ወልሀያ ሀያ ምንድ ነው ሽዑበት የሚንል ኢማን ከኢማን አንዱ ክፍል ነው ብለው አላህ መልተኛ ለ ሰላቱ ሰላም ያስተማሩት እና ሀያ የአላህ መልተኛ ለ ሰላቱ ሰላም ድንግ ሴት ከምታፍረው በላይ ያፍሩ ነበረ። እና ሀያ ነበራቸው አይናፋርነት ነበራቸው እና በጣም የሚያስበን ነገር ነው አይናፋርነት የሚባል እንኳን አይደል የነቢ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ሳይሆን ከዛ በፊት የነበሩበት ነቢያቶች መገለጫ ጭምር ነበር። ይሄ ሐያ የሚባለው ነገር የሙስሊም መገለጫ ነው። ሲጀመር ሐያ የሚባለው ነገር አቢዘር በዘገቡት ሐዲስ ላይ እና ሚም አደረከ الناس ሰዎች ካገኙት ማለት ነው ሚን ከላቢ ንቡዋ ከነቢያቶች ንግግር ወይም ደግሞ ከነቢያቶች ተግባር اذا لم تستحي ففعل ما شئت ማታፈር ከሆነ የፈለገው የፈለግከውን ስራ የሚል ነበረና እና ምንድነው ያኔ ትመንደዋለህ ነው። አንድ ሰው ካላፈርክ ለስፋነ ታለን ካፈር ሰውንም ካላፈርክ የፈለግከውን ስራ ትመንደዋለህ ጀሀነም ያስገባህና ለስፋነ ታለ የሆነ ብቻ ያደርግ እንትን ነው። ይሄን እዛ የዛቻ ንግግር ነው። ማታፈር ከሆነ ይሄን ስራ አላህን ማትፈራ ከሆነ ይሄንን አድርግ እንደ ማለት ነው። በቃ እንደዚህ አይነት አነጋገር ነው እና ስትያ የሚባለው ሀያ የሚባለው ነገር እኛ ልንላበሰው የሚገባ ነው ሀያ የሴት ልጅ ዘውዷ ነው በቃ ይሄ አይናፋርነት የሚባለው ነገር ማለት ነው እና አላህ ስብን ታላ ያላብሰ በምንጭሮ አቅም ልናፍር ይገባል ከንግግራችን ጀምሮ ማለት ነው አሁን ላይ በቃ ሻራ ላይ ያለ የሆነ ዱርዬ ወንድ የማይናገረውን ራሱ ሴቶች ሲናገሩ ይሰማል እንደዚሁም ደግሞ በጣም በቃ ልቅ የሆነ ነገር ሲናገር ይሰማል የሰው ልጅ እና ይሄ በጣም የሚያስጠላ ነገር ነው በተለይ ደግሞ ከሴት ሲሆን በጣም ሰላም ወንድም አይናፋር መሆኑ በጣም ደስ የሚል ነገር ነው። ግን ሴት ላይ ሲሆን ደግሞ በጣም ያስውባታል። ሴት ልጅ አይናፋር ስትሆን በምትናገረው በምታደርገው፣ በእያንዳንዷ ንግግሮ አይናፋር ስትሆን በጠል የበለጠ ውብ እና ያማረች በቃ የምትማድረግ ሴት ትሆናለች። እና አላ ስብን ሐያ ያላብሰን በምንችለው አቅም ይህንን ሐያ የሚባለውን ነገር ልንላበስ ይገባል። ዲናችን በሚፈቅደው በሚያራምደን መልኩ ብንራምድ ብዙ ነገራቶች የተቀየነና ያማሩ ያበቡ ይሆናሉ። አላህ ሱብሓነሁ ወተዓላ ሃያ ኢስተን አላህ ይህፈዝክ። ሰላም አለይኩም።